ዳንኤል በጠባዩ አድፋጭ ነው። ሲያጠቃም ምቹ ጊዜና ሁኔታ ጠብቆ ነው። ይህንን ያስተዋሉ የቅርብ ጓደኞቹ ዳንኤል ሲጥል እንጂ ሲመታ አይታወቅም ይሉታል። አስለቅሶህ አብሮህ ያለቅሳል። አቁስሎህ ለቁስልህ ፋሻ ይሰጥሃል። አድምቶህ ደም መላሽ ሆኖ ይመጣል። ጥላቸውን ፊቱ ላይ አይታየውም። ሊያጠቃህ ከፈለገ በአንድ ወቅት ጠላቴ ከሚላቸው ጋር እርቅ አውርዶ ልትመለከተው ትችላለህ። በዘመን ኢህአዴግ ያሳደገውን ማኅበር ሊያጠቃ ሲፈልግ የነ ስብሐት ነጋና የወይዘሮ አዜብ መስፍን ወዳጅ መስሎ እንደተወነው ማለት ነው። እጅግ ሲበዛ ምስጢራዊና ሴረኛ ነው። በሀገር ላይ ረቂቅና መጠቅ ያሉ ተንኮሎች ከታዩ የአብይ ሳይሆኑ የዳንኤል ክብረት ናቸው። አብይ የዳንኤል ተንኮልና ሴራ ጎበዝ ኮራጅ እንጂ የእሱ አስኮራጅ ሊሆኑ አይችሉም። ሆኖም ግን የኮረጁትን ለመተግበር ትጉ ናቸው። ዳንኤል ክብረት ይህንን የአድፋጭነትና የምቹ ጊዜ ጠባቂነት ጠባዩን ቤተ ክርስቲያን ላይ በሚገባ ተጠቅሞታል። እዚህ ጋር የዳንኤል ክብረትን ሐሙስ ምሽቶች እናስታውስ። የመጀመሪያው ሐሙስ ምሽት የትግራይ ጦርነት ነበር። በትግራይ የሃይማኖት ልሂቃን ላይ ይዞት የቆየውን ጽኑ ጥላቻና ቂም የተወጣበት ምቹ ጊዜ ነበር። በሱ ትእዛዝ ሰጭነት በደህንነት መስሪያ ቤቱ ድጋፍና በአዲስ አበባ ሀገረ ስብከት ፈጻሚነት ከ200 በላይ የትግራይ ተወላጅ የሃይማኖት ልሂቃን እንዲባረሩና እንዲታሰሩ ተደረገ። ሁለተኛው ሐሙስ ምሽት ደግሞ በትግራይ ሕዝብ ላይ የደረሰውን እልቂት ብፁዕ ቅዱስ አቡነ ማትያስ ያወገዙበት ወቅት ነው። ቅዱስነታቸውን ከህዝብ ለመነጠልና ከፕትርክና ለማውረድ ምቹ ነው ብሎ በማሰብ የተንቀሳቀሰበት ጊዜ ነበር። የቅዱስነታቸውን አባትነት የሚያጥላሉ ቃለመጠይቆችንም ለሚዲያ ሰጥቷል። ቅዱስነታቸው በትግራይ ሲደረሰ ስላለው መከራ የሰጡት መግለጫ ቤተክርስቲያንን የማይወክል መሆኑን የሚገልጽ መግለጫ የወቅቱ የሲኖዶሱ ጸሐፊ የነበሩት አቡነ ዮሴፍ እንዲያወጡ ያስደረገውም እሱ ነበር። ከዚሁ ጋር በወቅቱ ፓትርያርኩን ከስልጣናቸው ለማውረድ ራሱና የደህንነት መስሪያ ቤቱ የሚመራው የጳጳሳት አውራጅ ኮሚቴ አደራጅቶም ነበር። በእርሱ ምክር ከዚህ በፊት በጠላትነት የሚፈላለጉ ጳጳሳትም የተስማሙበት ጉዳይ ነበር። ሆኖም ጉዳዩ ወደ ሚዲያ ከወጣ በኋላ በምእመኑ ተቃውሞ የእሳቸው ከስልጣን የመውረድ ነገር ከሸፈ። ይህ ሲከሽፍ ሌላ ሴራ ተጎነጎነ። ቅዱስነታቸው ላይ ጫና በማብዛትና እሳቸውም ጫናውን ተማረው እንደ አቡነ መርቆሬዎስ ከሀገር እንዲሰደዱ ማድረግ ነበር። የቅርብ ረዳቶቻቸውንና ጠባቂዎቻቸውን ማሰር የእሳቸውን ሀገረ ስብከት የነበረውን አዲስ አበባ ሀገረ ስብከትን እንዲነጠቁ አድርጎ ለብልጽግና ታማኝ ጳጳሳት መስጠት፣ ከውጭ ዲፕሎማቶችና አምባሳደሮች ጋር ሲገናኙ በቤተ ክህነት ውስጥ ያሉ የብልጽግና ሰዎች እንዲቀመጡ ማድረግና ንግግራቸውን መቆጣጠር፣ ወደ እሳቸው የሚገቡና ከእሳቸው መሐልም የሚወጡ ሰዎችን ስም መመዝገብና ማስፈራራት ከሀገር ቅርስ ይዘው ሊወጡ ሲሉ ቅርሱ እንደተያዘ አድርጎ የሚዲያ ዘመቻ መክፈት ተጠቃሽ መገለጫዎች ነበሩ። ሶስተኛው ሐሙስ የዳንኤል ምሽት በኦሮሚያ የተከናወነው ህገወጥ የጳጳሳት ሹመት ነው። በኋላ ከሿሚና ከተሿሚ አባቶች እንደተረጋገጠው የህገወጡ የጳጳሳት ሹመት ፕሮጀክት ባለቤት የአራት ኪሎ ቤተ መንግሥት ነው። የዚህ ህገወጥ ሹመት ዋና አጋፋሪ ደግሞ በአንድ ወቅት በነ አቡነ መርቆሬዎስ ላይ ቀኖና አንጣሱ ብሎ ዘመቻ ከፍቶባቸው የነበረው ዳኒኤል ክብረት ነው። ቀን ቀን ህገወጥ ሹመቱ መቼ የትና እንዴት መከናወን እንዳለበት ከነ አቡነ ሳይሮስ ጋር እየመከረ ማታ ማታ ደግሞ ሹመቱ እንደማይከናወን ከነ አቡነ አብርሃም ጋር ይመክር ነበር። ቆይቶ እንደታወቀው ከነ አቡነ አብርሃም ጋር ያደረገው የነበረው ምክክር ቤተ ክርስቲያኖቱ ቀድማ እርምጃ በመውሰድ ህገወጥ ሹመቱን እንዳታስተጓጉል ለማዘናጋት ነበር። ዳንኤል ክብረት እንደ ይሁዳ ወይስ እንደ ጴጥሮስ የሚለው የመምህሩ ጽሑፍ ሲቀጥል እንዲህ ይላል። የቅዱስ ሲኖዶስ ምልአተ ጉባኤ በሕገ ወጥ ሹመቱ በሿሚነትም ሆነ በተሿሚነት የተሳተፉ አባቶች በቆነና ቤተ ክርስቲያን መሠረት ይቅርታ እየጠየቁ እንዲመለሱ ወሰነ። ውሳኔውን ተከትሎ አንዳንድ ተሿሚ መነኮሳት የፌዴራል ፖሊስ በለበሱ የኦሮሚያ ልዩ ኃይል አባላት ከሚጠበቀው ማረፊያቸው እየተደበቁ በመውጣት የይቅርታ ደብዳቤያቸውንና የጵጵስና ልብሳቸውን ለቅዱስ ሲኖዶስ ጽሕፈት ቤት ማስገባት ጀመሩ። በዚህ የመነኮሳቱ ድርጊት የተደናገጠው አገዛዙ ሶስት ነገሮችን አደረገ። አንዱ ይቅርታ እየጠየቁ የሚመለሱ መነኮሳት በታጣቂዎች እየታፈኑ እንዲታሰሩ ሆነ። ሁለተኛው የትኛውም መነኩሴ መንግሥት ካዘጋጀለት ማረፊያ ሆቴል እንዳይወጣ ግድ ጣለ። ይህ ሁሉ እርምጃ ስጋቱን ሊያስወግድለት ባለመቻሉ ወደ ሶስተኛውና የዳኒኤል ክብረት ሴራ እንደሆነ ወደ ተረጋገጠው እርምጃ ተሸጋገረ። ይኸውም የችግሩ ፈጣሪ የሆኑትን ጠቅላይ ሚኒስትር አብይን ነፃ የሚያወጣ እርቅ ማውረድ ነበር።